ሰሞኑን እንግዲህ ቲክቶከሮች የሚቀጣጡት ቅጣት በጣም የሚያሳዝን እና በጣም የሚገርም ነው። እንደ ታዘብኩትን ነገር መናገር ስለፈለግኩ ነው። ገንዘብ ለማግኘት ያለንን ነገር እኮ ማባከን ወይም መስበር አይጠበቅብንም። እኔ በጣም የተደመምኩበት ነገር ስለሆነ ነው። ቪዲዮውን እስከ መጨረሻው ተከታተሉኝ። ሰላም አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላም አዝቹ ብዙ ተረፍ ይበልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮውን በ እስከ መጨረሻው ተከታተሉ ማለት ነው። እንግዲህ ሰሞኑን ቲክቶክ ላይ ጌመሮች ነን ወይም ቲክቶከሮች ነን የሚሉት እንግዲህ ሲቀጣጡ የምናየው ነገር በጣም እኔ በጣም ያጀበኝ ከምንም በላይ ማለት ነው። ምክንያቱም ቲቪ ሲሰብሮ አየሁኝ። የልጆች መጫወቻ የልጆች መጫወቻ ስላችሁ የትናንሽ ሳይሆን ትላልቅ የልጆች መጫወቻ እነሱን ሲሰብሩ አየሁኝ። ይሄ ሽሮ በርበሬ የሚባለው ነገር እሱ በጣም ቀላል ነው፣ ግን እንዴት ቲቪን የሚያክል ነገር ማለት በእርግጥ ይሄ ገንዘብ እያገኙ ነው፣ ገንዘብ ለመሰብሰብ ነው። ግን ቢሆንም ያለንን ነገር እያጠፋን ነው እንድ ሌላ ገንዘብ የምንሰበስበው በጣም ያስጠላል ማለት ነው በርበሬ ሽሮ ይሄ የሚቀባቡት ነገር ይሄ እቃ ምናምን የሚያደረጉት ነገር መብታቸው ነው የራሳቸው ራሳቸውን ይጎዳናል ብለው እስካላሰቡ ድረስ የፈለጉትን ማድረግ ይችላሉ። ግን እቃ መስበሩ ለእኔ ተገቢ አይደለም ብዬ ነው የማስበው። ማለት ነው በእርግጥ የሚያገኙት ገንዘብ ከዛ በላይ ሊሆን ይችላል ግን ገና የበለጠ እናገኛል ብለን ያለንን ገንዘብ ለምን እናጠፋለን? ማለት ነው። ለሌላው ሰው ምንድን ነው የምናስተምረው? በጣም ሰሞኑን እያየሁት ያለው ነገር ቲክቶክ ላይ የሚቀጣጡት ቅጣት በጣም የሚያስጠላ ነው። ከሴት ሴት ልጅ የማታደርገው ከሴት ልጅ የማይጠበቅ ነገር ቃላቱን ሁሉ የሚጠቀሙት በጣም አስጠሊታ ነው። እና ይሄ ነገር እናንተ ምን ይመስላችኋል? እኔ በጣም እንደዚህ አይነት ነገር መቀጠል እንደሌለበት ነው በራሴ የማስበው። ምክንያቱም ሌላው ምንድን ነው ከነዚህ የሚስተማረው? እንደዚህ ያደረጓቸው በነገራችን ላይ ጊፍተሮች ናቸው። ጊፍተር በመስጠት ሰፖርት በማድረግ እነሱን እንደዚህ ያደረጓቸው፣ ግን ለሌላው ትውልድ በጣም የሚያስጠላ ስለሆነ እንደዚህ አይነት ነገር ብትተው ጥሩ ነው ብዬ ነው የማስበው ማለት ነው።